የኤሌትሪክ ተሽከርካሪዎች ከከተማ ውስጥ አገልግሎት እስከ ገጠር እስከ በረሃም ሊገቡ ነው ብላችሁ ምን ትላላችሁ? ያውም የስራ መኪና ነው። ይህ እንግዲህ ፎርድ ወይም ቶዮታ አይደለም። ይህ በአይነቱ ለየት ያለ ተሽከርካሪ ነው። ሬዳር አርዲ ሲክስ ይባላል። መኪናው የዛሬ ሁለት ዓመት አካባቢ ሪቪው ሰርተንለት ነበረ። በአሁን ሰዓት ደግሞ በስፋት ገበያችን ላይ ከሚገኙ የኤሌክትሪክ ፒክአፕ መኪኖች መካከል ቀደምት ሆነ ይገኛል። በዛሬው ስታችንም እነዚህ መኪኖችን በስንት ብር የሸጡ ነው፣ መኪኖቹ ምን ምንድን ናቸው፣ እንዲሁም ለየትኛው አገልግሎት ይሆናል የሚሉትን ነገሮች በስፋት እናያለን። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከመኪና ጋር የተገናኙ መረጃዎችን ይዘላችሁ ስለምንቀርብ ሰብስክራይብ ያድርጉ፣ እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሳችሁ ወደ ታንጫ ነው። ሬዳር የሚባለውን ተሽከርካሪ ሰምታችሁት የማታውቁት ከሆነ ብራንዱንም ሰምታችሁት የማታውቁት ከሆነ እናንተ ብቻ አይደላችሁም። ይህ ካምፓኒ በቅርቡ የተመሰረተ የጂሊ ሰብ ብራንድ የሆነ ተሽከርካሪ ነው። እንደምታውቁት ጂሊ በቻይና ውስጥ የሚገኝ በጣም ትልቅ ድርጅት ነው። በስሩ ፖልስታር አለ፣ ሎተስ አለ፣ ቮልቮ አለ። ይህንን ብራንድ ብዙ ጊዜ የምናስታውሰው በተለይ በኢትዮጵያ ውስጥ መስፈን ኢንዱስትሪያል ኢንጂነር መርታቸው የነበሩ የጂሊ ሳባ እና አዲስ ሸርካሪዎች በስፋት ሀገራችን ላይ የሚገኙ ናቸው። ይህ ተሸርካሪ የተመረተው በቻይና ኢንጂነሮች ና በእንግሊዝ እንዲሁም በኤሮፕ ላይ ከሚገኙ የተለያዩ የአውቶሞቲቭ ኢንጂነሮች ጋር በተመረተ በመሆን ነው። የተሽከርካሪ ምልከታችን ከውጫዊ ገጽታው በምንጀምርበት ጊዜ የመኪና ውጫዊ ገጽታው በጣም ለየት ያለና ና የሚያምር ነው። ያን ያህል አቴንሽን የሚፈልግ ተሽከርካሪ አይደለም። ምክንያቱም የመኪናው ዲዛይኑ ራሱ ለየት ያለና ና ቀለል ያለ ገጽታ እንዲኖረው ተብሎ ነው። የመኪናው የፊተኛው ገጽታ ላይ እንደምትመለከቱት ሽፍን የሆነ ግሪል ተገጥሞለታል። ከዛ በተጨማሪ ደግሞ ኤልኢዲ መብራቶች ተገጥተውለታል። የተሽከርካሪ በጣም ዘመናዊ የሚባል ነው። እንደዚህ አይነት የፒክአፕ ዲዛይን ብዙ ጊዜ ልታገኙ የሚችሉት ወደ አሜሪካ አካባቢ ሪቪያ የሚባለው መኪና አምራች ካምፓኒ የሚጠቀመው አይነት ነው። ይህም ተሽከርካሪ በቀላሉ አየር መሰንጠቅ እንዲችል እንዲሁም ለየት ያለ መልክ እንዲኖረው ተደርጎ የተሰራ የስራ መኪና ነው። ይህ ተሽከርካሪ ፒክአፕ ዲዛይን በምታዩበት ጊዜ በጣም ትልቅ የሚባል ፒክአፕ አይደለም። እንደነ ፎርድ ሬንጀር ወይ ደግሞ እንደነ ቲዮታ ላን ክሩዘሮች ሰቨንቲ ሲሪስ እንደምላቸው ቲዮታ ሀይሉክስ እንደምላቸው በጣም ትልቅ የሚባል አይደለም። ነገር ግን ቱዊል ድራይቭ የሚባሉት የእነሱ ሞዴሎች ካሏቸው የምታውቋቸው ከሆነ የእነሱ ቱዊል ድራይቭ ጋር የሚመሳሰል ነው። የተሽከርካሪ የቸርኬ ሳይዝ ራሱ ወደ ኮንግረስ ሰው እንሂድበት ጊዜ የምናገኘው መኪናው በ18 ኢንች እና በ19 ኢንች ያኑ ም ቸርኬ አለው። ምክንያቱም የተሽከርካሪ የተለያዩ ትሪም ሌቪሎች ስላ መኪናውን ስታዩት የውበት ብቻ ግን እንዳይመስላችሁ የተሽከርካሪ በጣም ከፍተኛ ቶርክ ያለው ተሽከርካሪ ነው። ከፍተኛ የፈረስ ጉልበትም ማመንጨት የሚችል ነው። የተሽከርካሪ ባለሁለት ሞተር ነው። እንዲሁም ባትሪው ምን ያህል ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛል የሚለውን ወደ በኋላ ላይ በብዛት አሳያቸዋል የተሽከርካሪ ፓወር ትሬን በምናይበት ጊዜ እንደእናንተ ምርጫ ነው ራዳር አርዲ6 የሚባለው በሬል ዊል ድራይቭ ይመጣል፣ እንዲሁም በኦል ዊል ድራይቭ ማለትም ባለ ሁለት ሞተር እና ባለ ሲንግል ሞተር ሆኖ መምጣት ይችላል። የፈረስ ጉልበቱ በምታዩበት ጊዜ የፈረስ ጉልበቱ ከ268 የፈረስ ጉልበት እስከ 400 የፈረስ ጉልበት ማመንጨት ይችላል። 400 የፈረስ ጉልበት ማመንጨት የሚችለው ባለ ሁለት ሞተር የሆኑት ላይ ነው። እነዚህ ባለ ሁለት ሞተር የሆኑት ላይ ደግሞ እስከ 420 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችል ሲሆን ከዜሮ ስልሳም ማለትም በማይል ማለት ነው ዜሮ ደግሞ መቶ በኪሎ ሜትር በሰዓት በምናይበት ጊዜ በስድስት ሰከንድ ውስጥ መድረስ የሚችል ሚድ ሳይዝ የኤሌክትሪክ ፒክአፕ ተሽከርካሪ መኪናው በአንድ የቻርጅ ምን ያህል ይጓዛል የሚለውን ነገር በምናይበት ጊዜ የተሽከርካሪ እንደናንተ የባትሪ አማራጮች ናቸው እንደምትመርጧቸው አብዛኞቹ ግን ከ400 እስከ 600 ኪሎ ሜትር የመጓዝ አቅም አላቸው ቻርጂንግ ስፒዳቸውም ከ30 80 ለመድረስ በ30 ደቂቃ ውስጥ በፋስት ቻርጀር ቻርጅ ማድረግ ይችላሉ ነገር ግን በተቻለ መጠን ዲሲ ፋስት ቻርጀርን ባትመጠቀሟቸው የሚመከሩ አይነት ተሽከርካሪ መኪናው ግን እንደምትመለከቱት ለስራ የተባለ ተሽከርካሪ ነው። የተሽከርካሪም ይህ በመሆኑ ከኋላ የተለያዩ ሶኬቶች አሉት። እንዲሁም አንዱ ሶኬቱ ባለ 6 ኪሎዋት አውትሌት ነው፣ ማለትም የተለያዩ ነገሮችን ማንቀሳቀስ የሚችል ማለት ነው። የተሽከርካሪ የስራ ተሽከርካሪ ስለሆነ ለስራ የሚያስፈልጓቸውን የተለያዩ ፊቸሮቹ ላይ በዚህ ቪዲዮ እናተኩራለን። እዚሁ ላይም የተሽከርካሪ የኋላ ቀመጫ ነው። ደበቅ ያሉ ዕቃ ማስቀመጫ ቦታዎች እንዲሁም ደግሞ የኋላ እቃ ማስቀመጫ ራሱ ዋተር ፕሮፍ የተገጠመለት የተገጠመለት ቤድ ላይነር የተገጠመለት ናቸው። ምን ያህል የመጫን አቅም አለው ካላቸው ተሽከርካሪዎች ከ850 ኪሎ ግራም እስከ 2500 ኪሎ ግራም የመጫን አቅም አላቸው የኋላ እቃ መጫኛቸው ላይ። ይሄ ደግሞ በምታወዳደሩበት ጊዜ ፎርድ ኤፍ 150 ከሚባሉ ተሽከርካሪዎች ጋር ራሱ ተቀራራቢ የሆነ የመጫን አቅም እንዳለው ያሳያል። ይህ ተሽከርካሪ እንደነገርኳችሁ፣ መኪናው ሙሉ ለሙሉ ዲዛይን የተደረገው ለኤሌክትሪክ ተሽከርካሪ ተብሎ ነው ስለዚህ ከዚሁ በተጨማሪም እላዩ ላይ አንድ ለየት ያለ ነገር አለ። ሌሎች ኤሌክትሪክ መኪኖች ላይ የማታገኙት ፍራንክ ይባላል። ፍራንክ ምንድነው ካላችሁ የፊተኛው ኮፈን ስትከፍቱት እሱ ላይም እቃ ማስቀመጥ እንድትችሉ የሚያስችላችሁ ነው። ወደ መኪናው ውስጥ የገስታ ብንገባበት ጊዜ የመኪና ውስጥ የገስታም ለየት ያለና ሚኒማሊስቲክ ቫይቭ ያለው ነው። ክሊን የሆኑ ላይኖች አሉት። ፍሎቲንግ ሴንትራል ካውንስል እናገኛለን። አብዛኛው ውስጣዊ ማቴሪያሎቹ ደግሞ ሶፍቶች ማለትም ከፍተኛ ኳሊቲ ያላቸው ለስለስ ያሉ ማቴሪያሎች በዛት ተገንሞለ እናገኛለን። የመኪና ኢንፎቴም ስክሪን ባለ 12.3 ኢንች ተች ስክሪን ስክሪን የተገጠመለት ሲሆን እዚህ ላይም የጋላክሲ ኦኤስን ሰፖርት ያደረጋል። ከዛ በተጨማሪ ደግሞ ዋየርለስ አፕል ካርፕሬ እና አንድሮይድ አውቶ የሚባሉ ፊቸሮችንም መጠቀም የሚያስችለን ነው። ይህም ማለት በዩኤስቢ ቻርጀር አገናኝተ ነው ሲሆን ያለሱ መገናኘት የሚችል ነው። የተሽከርካሪ የተገጠመለት መሪ በምናይበት ጊዜ ሙሉ ለሙሉ የሌዘር መሪ ተገጥሞለታል። ይህ እንደ ትሪም ሊቭሉ ልዩነት ቢኖረውም እነዚህ መኪኖች ላይ ባለ 10 ኢንች ዲጂታል ዲስፕላይ ተገድሞላቸዋል። ድራይቨር ዲስፕላያቸው ባለ አስር ኢንች ነው። እንዲሁም ከፍተኞቹ ትሪም ሌቪል ላይ ነው ይህን ነገር የምታገኙት። ነገር ግን እነዚህ ከፍተኛው ትሪም ሌቪል ላይ ማሞቅ የሚችሉ ወንበሮችንም እንደ ፊቸር ተካተውላቸው ልታገኟቸው ትችላላችሁ። ብዙ ጊዜ የፒክአፕ ተሽከርካሪዎች ላይ የማይገኝ ደግሞ አንድ ፊቸር እዚህ መኪና ላይ እንደ ኦፕሽን ታገኛላችሁ። ይህም ፓናሮሚክ ሰሩፍ ማለት ነው። ይህም ሰሩፍ ከፍተኞቹ ትሪም ሌቪል ላይ ነው ምንድን ያገኘው እንጂ ዝቅተኞቹ ላይ የማናገኘው አይነት ነው። መኪናው ታዲያ ምን አይነት ድራይቪንግ አሲስቶች ተካተውለታል፣ ምን አይነት አዳ ሲስተሞች ተካተውለታል ካላችሁ እነዚህ መኪኖች አዳፕቲቭ ክሩዝ ኮንትሮል ተገጥሞላቸዋል። አውቶማቲክ ኢመርጀንሲ ብሬኪንግ አለ፣ ሌይን ኪፕ አሲስት አለ፣ ብላይንድ ስፖት ሞኒተሪንግ አላቸው፣ ሶስት ስልሳ ካሜራ አላቸው፣ እንዲሁም ሌቭል ቱ የሆነ ሰሚ አውቶኖመስ ድራይቪንግ ፊቸሮችም ተካተውላቸው እናገኛለን። እነዚህ ፊቸሮች የምናገኛቸው የፖሊስታር ና የቮልቮ ተሽከርካሪዎች ላይ የምናገኛቸውን የተለያዩ የአደጋ መከላከል የተመሰገኑ ስማቸው ገና ነው የሆኑ የአደግ የመከላከል ፊቸሮችን አካተው የቀረቡ ናቸው። እነዚህ መኪኖችን ከዚህ በፊት የምታስታወሱ ከሆነ የዚህ ቻናል ቤተሰብ ከሆናችሁ ከአንድ ዓመትና ከዛ ዓመት በፊት የተለያዩ ፊቸሮቻቸው ላይ ለመኪኖቹ ላይ ሪቪው ሰርተን ነበር። አሁን ይህንን የሰራንበት ዋነኛው ምክንያት መኪኖቹ ለገበያ ቀርበው በአሁኑ ሰዓት ላይ በብዛት የምታገኟቸው ተሽከርካሪዎች ስለሆኑ ነው። እነዚህ መኪኖች በሀገራችን ላይ በተለያዩ ቦታዎች ላይ የተለያየ ዋጋ የሚጠሩ ተሽከርካሪዎች ናቸው። ለምሳሌ ይህን ተሽከርካሪ በ50% የባንክ ብድር አመቻችተውላችሁ በ7 ሚሊዮን የኢትዮጵያ ብር ለገበያ የቀረበበት ቦታ አለ። ነገር ግን እናንተ ምን ታስባላችሁ? ይህን ያህል ብር ለተሽከርካሪ ይገባዋል ወይስ አይገባውም? የተሽከርካሪ እንግዲህ በአንድ ጊዜ ቻርጅ 600 እና 400 ኪሎ ሜትር የመጓዝ አቅም አላቸው። ይህንን ገበያ ውስጥ ለመግዛት ምትወጡበት ጊዜ አስተውላችሁ ግዙ። ከዚህ በተጨማሪ ደግሞ መኪናን ከመግዛታቸው በፊት በደንብ አስፈትሻችሁ ግዙ። ምክንያቱም ብዙ ነገሮች የተገኙ ነው። ይሄን ነገር ከዚህ በፊትም በስፋት አውርተንበት ነበር። ነገር ልብ ማለታችሁን አትርሱ። ታዲያ የተሽከርካሪ ለየትኛው አይነት ኅብረተሰብ ክፍል ይሆናል ካላችሁኝ፣ እነተሽከርካሪዎች ሙሉ ለሙሉ ፕሮጀክት ይዘናቸው ወጥተን ፕሮጀክት ላይ ሰርተን ፒክአፕ ስለሆኑ የፈለግነውን ያህል ጭነን ሀገራችን ወደ አዲስ አበባ እንመለሳለን ወይ ሌላ ቦታ እንሄዳለን ምትሏቸው ተሽከርካሪዎች አይደሉም። እነዚህ መኪኖች በዋነኝነት ከተማ ውስጥ አንዳንድ እቃዎችን ከአንድ ቦታ ወደ አንድ ቦታ ለማድረግ ለተለያዩ አነስተኛ ቢዝነሶች እቃ ለመመላለስ እንደነሱ አይነት የሚሆኑ በዛ ላይ ደግሞ ለግል አገልግሎትም መጠቀም የምንችላቸው ነው እንጂ ፕሮጀክት ይዘናቸው ወተን እንዲሁም ሌሎች ሩቅ ቦታዎች ላይ ይዘናቸው ወተን ምንጠቀምባቸው አይደለም። ምክንያቱም ምንም እንኳን የተሽከርካሪ ፒክአፕ ቢሆንም በአስሪው ከስር ነው ያለው፣ በአስሪው ለመመታት ቅርብ ነው የሚሆነው። በተለይ ደግሞ ከኋላ ከ2500 ኪሎግራም በላይ የሆነ ዕቃ በምንጭንበት ጊዜ የተሽከርካሪ ወደታች መውረዱ አይቀርም። በዛ ምክንያት ባትሪው አደጋ ላይ ይጋለጣል። ስለዚህ እነዚህ ነገሮችን ታሳቢ ማድረግ መኪናውን የምትጠቀሙበት ቦታ በደንብ ለይታችሁ ማወቅ አለባችሁ ከመግዛታችሁ በፊት። ለዛሬ ይዤላችሁ የቀሩት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጋችሁ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘሁ።